ጋዜጠኛው አበበ በ10 ሺህ ብር ዋስ እንዲፈታ ፍርድ ቤት ወስኗል። ሬ ቡለት በአዲስ አበባ ከተማ ፖሊስ በቁጥጥር ስር የዋለው የሪፖርተር ጋዜጠኛ አበበ ፍቅር በ10 ሺህ ብር የገንዘብ ዋስትና እንዲለቀቅ ፍርድ ቤት ወሰነ። መርማሪ ፖሊስ ጋዜጠኛው ሁከትና ረብሻ ለመፍጠር ስንቀሳቀስ እንደተያዘ ለፍርድ ቤት መናገሩን ምንጮች ለሚዲያ ተናግረዋል። በሳምንት ሶስት ጊዜ በአማርኛና እንግሊዝኛ ቋንቋዎች የምታተመው የአንጋፋው ሪፖርተር ጋዜጣ ዘጋቢ የሆነው አበበ ዛሬ አርብ ሚያዝያ 17 2017 ዓ ም ረፋድ በአዲስ አበባ ከተማ ከተማ ነክ ጉዳዮች ፍርድ ቤት ጋዜጠኛው ከትናንት በስቲያ ረቡዕ በጸጥታ ኃይሎች በቁጥጥር ስሩ የዋለው ያዘጋጀ ለነበረው ዘገባ የልደታ ክፍለ ከተማ ኃላፊዎችን ለማነጋገር በክፍለ ከተማው ቢሮ በተገኘበት ወቅት እንደሆነ ተገልጿል። እንደ ምንጮቹ ገለጻ ጋዜጠኛው እየሰራ የነበረው ዘጋቢ በአዲስ አበባ ከተማ አስተዳደር በደል ደርሶብናል የሚሉ ሰዎች በሪፖርተር ጋዜጣ ቢሮ በመገኘት ካቀረቡት ቅሬታ ጋር የተያዘ ነው። ጋዜጠኛው ቅሬታ ላቀረቡት ሰዎች ካለመጠየቅ ካደረገ በኋላ የቀረበው ቅሬታ ከክፍለ ከተማ ጋር ስለመገናኝ ና የክፍለ ከተማውን ኃላፊዎች የግድ ማነጋገር ስለነበረበት እርሱን ለመስራት በሄደበት ነው የተያዘ ስሉ አንድ ምንጭ ሁኔታውን ገልጿል። አበበ በልደታ ክፍለ ከተማ ቢሮ ከተገኘ በኋላ ከቀኑ ዘጠኝ ሰዓት ገደማ ላይ ኃላፊዎችን እንዳላገኘ አሳውቆ እንደነበር የሚገልጹት ምንጩ ወደ ቢሮ እንድመለስና በማግስቱ በአካል ወይም በስልክ ኃላፊዎችን ለማግኘት እንድሞክር እንደተነበረው አስረድቷል። ጋዜጠኛ አበበ መታሰሩ የታወቀው ከቀኑ አስራ አንድ ሰዓት ተኩል አካባቢ እንደሆነ ምንጮቹ ተናግረዋል። አበበ መያዙ የታወቀው አካባቢ ላይ የነበሩ ሰዎች ጋዜጠኛው ወደ ሪፖርተር ቢሮ በመደወል በዘዘ ኃይሎች ተይዞ እንደሄደ ማየታቸውን በመናገራቸው እንደሆነም ጠቅሰዋል። ይሁንና ጋዜጠኛ አበበ ከተያዘ በኋላ ወደየት እንደተወሰደ በሰዓቱ እንዳልታወቀ የምናገሩት ምንጮቹ አበበ በልደታ ክፍለ ከተማ ስራ በሚገኘው ጌጃ ሰፈር አካባቢ ፖሊስ ጣቢያ እንደታሰረ የታወቀው ትናንት አመስ ጠዋት ገልጿል። በትናንትናው ዕለት ፍርድ ቤት ሳይቀርብ ማደሩንም አክሎ ዛሬ ረፋድ በነበረው የችሎት ውሎ ላይ ጋዜጠኛው የታሰረው በልደታ ክፍለ ከተማ የስራ አስፈጻሚ ግቢ ውስጥ ሳይፈቀድለት ወይም የሚዲያ ባለሙያ መሆኑን ማስረጃ ሳያቀርብ ሲቀርጽና ፎቶ ሲያነሳ በመገኘት እንደሆነ መርማሪ ፖሊስ ለፍርድ ቤቱ ገልጿል ተብሏል። ጋዜጠኛ መሆኑን አናውቅም፣ መታወቂያ የለውም ያለው መርማሪ ፖሊስ ጋዜጠኛ አበበ ሁከት ለማስነሳትና ረብሻ ለመፍጠር ሲንቀሳቀስ በቁጥጥር ስር እንዳዋለ ለፍርድ ቤቱ ተናግረዋል። ተጨማሪ ምርመራ ለማድረግ 14 የምርመራ ቀናት እንዲፈቀድለት ለፍርድ ቤቱ ጥያቄ ማቅረቡንም ምንጮች አስረድቷል። ጋዜጠኛ አበበን የወከለው ጠበቃ በበኩሉ ጋዜጠኛ መሆኑን ማጣራት ይቻላል፣ ደብዳቤ አቅርቡ ተብለንም አቅርበናል በማለት እንደተከላከለ ተነግረዋል። ጋዜጠኛው የሰራው ዘገባ ገና ያልተሰራጨ መሆኑን ለፍርድ ቤቱ ያስረዳው ጠበቃው አበበው በክፍለ ከተማው ግቢ የተገኘው ሌሎች ሰዎች ላቀረቡት ቅሬታ ሚዛናዊነትን የክፍለ ከተማውን ኃላፊዎች ለመጠየቅ እንደሆነ ገልጿል ተብሏል። ጠበቃው ዋስትና ሊያስከለክለው የሚያስችል ምንም ጉዳይ የለም፣ ጋዜጠኛ በመሆኑ ከሕግና አዋጁ አንጻር ልታሰርም አይገባም፣ ይህም ብታለፍ እንኳን የዋስትና መብቱ ሊከበር ይገባል የሚል መከራከሪያ ለፍርድ ቤቱ እንዳቀረበ ምንጮች ገልጿል። የግራ ቀኙን ክርክር የተመለከተው የአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት ጋዜጠኛ አበበ በአስር ሺህ ብር የገንዘብ ዋስትና እንዲለቀቅ ውሳኔ መስጠቱን ተናግሯል። የጋዜጠኛውን የዋስትና ክፍያ የመፈጸም ሂደት ተጠናቅቆ እስከምለቀቅ እየተጠበቀ መሆኑን የገለጹ አንድ ምንጭ ይለቀቃል ብለን ተስፋ እናደርጋለን፣ እስካሁን ድረስ ግን አልወጣም ብለዋል። ሚኪነኝ ከሚኪታ ቦረንፎ ይንን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ሰላም ቆዩልኝ።